ኢትዮጵያ በህክምናው ዘርፍ ዓለም የደረሰበት ደረጃ ለመድረስ የተለያዩ ስራዎችን እየሰራች ትገኛለች። አሁን አሁን በሀገር ውስጥ አይሰጡም ይባሉ የነበሩ ህክምናዎች እዚህ ሀገር ውስጥ እየተሰጡ እንደሆነ እየተመለከትን እንገኛለን። በሀገራችን የመጀመሪያ የሆነው መነጽርን የሚያስቀር የሪፍራክቲቭ ሌዘር አይ ሰርጀሪ መጀመሩን ሰምተን እዚህ ስዩም ልዩ የዓይን ህክምና ተገኝተናል። ለመሆኑ ሪፍራክቲቭ ሌዘር አይ ሰርጀሪ ማለት ምን ማለት ነው? አገልግሎቱን ማግኘት ያለባቸውስ የትኞቹ የማህበረሰብ ክፍሎች ናቸው? የሚለውን በዛሬው የፋና ኮርነር ሰዓታችን እንቃኛለን። አብራችሁ ቆዩ። ይሄ እንግዲህ ሌዘር ሪፍራክቲቭ ሰርጀሪ ማሽኑ ይሄ ነው። በዚህ ማሽን ነው ህክምና የሚሰጠው። ይሄ ማሽን እንደሚታወቀው በሀገራችን የመጀመሪያው ማሽን ነው። ሪፍራክቲቭ አይ ሰርጀሪ ማለት በዓይን ህክምናው አንድ ስቴፕ ወደፊት የመጣ የቴክኖሎጂ ነው መነጽርን የሚያስቀርብ መነጽር የሚያደርጉ ሰዎች የርቀት የቅርብ እንዲሁም አስቲግማቲዝም ችግር ያላቸውን ሰዎች መነጽራቸውን ለማስቀረት፣ አንዳንድ ሰው ለምሳሌ መነጽር ሲያደርግ ኮምፈርተብል ያልሆነ ሰው አለ። ያንን ለማስቀረት የመጣ ከእጅ ንክኪን እጅ ንክኪ ውስጥ የሌለ በሌዘር የሚሰራ መስታወቷ ላይ ኮርኒያ ነው ምንላተኛ እሱ ላይ የሚሰራ ህክምና ነው። አንዱ የሀገራችን ቴክኖሎጂ ማደግ በህክምናው ዙሪያ ቴክኖሎጂ ማደግ የሚያሳየው አንደኛው ነገር ይህ ሰርጀሪ ነው። ምክንያቱም ከሁን በፊት አልነበረም። ብዙ ነገሮችንም አስቀርቷል፣ ብዙ ድካሞችን። ሰዎች ሳይፈልጉ መነጽር የሚያደርጉ የነበሩትም አሁን እሱን ነገር በፈለጉበት ሰዓት በማንኛውም ታይም መጥተው ይህን ሰርጀሪ አድርገው ይህን ነገር ማስቀረት ይችላሉ። ስለዚህ አንደኛው ይሄ የቴክኖሎጂ ማደግን የምናይበት በጤናው ዘርፍ አንደኛው ነገር ነው። ከዛ በተጨማሪ ደግሞ በዚሁ ዘርፍ የሚሰሩ ሐኪሞች ወይም ደግሞ የጤና ባለሙያዎችም ይህን ቴክኖሎጂ ያውቃሉ ማለት አንድ ስቴፕ አድጓል ማለት ነው። መነጽር መግዛት፣ ይሰበራል፣ አንድ ቦታ አውልቀሽ አስቀምጠሽ ልትረሺው ትችያለሽ። በተለይ በተለይስ፣ የበለጠ ደግሞ ሴቶች ስንሆን ስራ ስንሰራ፣ ኪችን ስንገባ እንፋሎት ያስቸግረናል፣ በጣም ይረብሸናል። ለመልካችን ራሱ አንዳንዴ ያለ መነጽር መሄድ እንመርጣለን እና ከእኔ ጀምሮ ማለት ነው። እና ያለ መነጽር መሆን ማለት ትልቅ እረፍት ነው። ከዚህ በፊት የምጠቀመው የመነጽር ቁጥር 45 ነበረ። መነጽር ማድረግ ከባድ ነው። የተጠቀሙትም ለሶስት ዓመት ነበር እና ከባድ ነበረ። በመነጽር ሁኔታ እያለሁ ሪፍራክቲቭ ሌዘር ሰርጀሪ ከተሰራው በኋላ የበለጠ ማየት ጀምር ያለው ማየቱ ብቻ ሳይሆን አይኔ ላይ ትልቅ ለውጥ አይችበታል። ኦልሞስት አስር አመት ያክል መነጽር ተጠቅም ያለው እዛም አልፎ በመነጽር ሆኖ በጣም የማይመቹ ነገሮች አሉት። ያው ሴት ምንም እንደ መሆናችን መጠን ያው ኪችን ውስጥም ያለው ነገር አለ። እንደገና ሶሻል ላይፎ አለ። የተለያየ ቦታ ሲሄድ አንዳንዴ ያለ መነጽር መሄድ ትፈልጊና፣ ግን ያ ነገር በመሆኑ የሆነ ባይሆን ኖሮ ብለሽ የምትመርጫዋለ። ከዛ ከዛ አንጻር ቤት ውስጥ ደግሞ ስታበስ የሚሆን ነገር ሲሆንም እንፋሎት የሚይዘው ነገር አለ። ያ ያ ሲሆን በመኖሩ ትንሽ ዲስኮምፎርት አለው ላይፍ ላይ። ከዛ ውጭ ከዚህ በፊት ይሄ ህክምና በተለያዩ የውጭ ሀገር ይሰጣል። እኛ ሀገር አሁን የመጀመሪያ ነው የገባው። ህክምናው ከ15 ደቂቃ በላይ አይፈጅም። አገራችን ደግሞ መሰራት ከጀመረ ጀምሮ ጥሩ ውጤት አለው። እይታቸው ጥሩ ነው። በመነጽር የሚያዩትን እይታ ያለ መነጽር እንዲያዩ ይደረጋል። ያው የመጀመሪያዎቹ ሳምንታት ወራት እንትን ይፈልጋል ክትትልና፣ ይሄ ከዋና ከፀሐይ ብርሃን መከላከል እንዲከላከሉ ጥቁር መነጽር እንዲያደርጉ እንመርጣለን። ድርቀት የሚያመጣቸው ነገሮች አሉ። ለሱ ለሱ መድኃኒት ይሰጣል። በተረፈ ግን ውጤታማነቱን በተመለከተ እስካሁን በተሰሩት ምንም ዳውት የለንም። ጥሩ ነው ውጤት። የሪፍራክቲቭ ሌዘር ሰርጀሪ ለማንኛውም ሰው የሚሰጥ እንዳልሆነ ባለሙያዎች ነግረውኛል። ወይም ደግሞ ዝም ብሎ የሚሰጥ አይደለም። ሰዎች ሕክምናውን ወይም አገልግሎቱን ለማግኘት ወደዚህ ሲመጡ የተለያዩ የሕክምና ምርመራ ይደረግላቸዋል። በተለይ ደግሞ የአይናቸው የሌንስ ውፍረት እና መሳሳቱ ምን ያህል ነው፣ ተጓዳኝ በሽታዎች አሉባቸው የሚለው ታይቶ ነው እንግዲህ ህክምና የሚደረገው። እንግዲህ እኔም እንደምትመለከቱኝ በተለያዩ የህክምና ማሽኖች እየታየሁ ነበረ። እንግዲህ የህክምና ውጤቴ ታይቶ ለምርመራው ብቁ መሆኔ ከተረጋገጠ በኋላ ሶስን የሪፍራክቲቭ ሌዘር ሰርጀሪ ህክምናውን አገኛለሁ ማለት ነው። ይሄ ሌዘር ህክምና ለሁሉም ሰው አይደለም። በዝ በነኚህ ምርመራዎች አልፎ ብቁ ነው ለሚባለው ማለት ነው። ለምሳሌ አሁን የርቀት የማየት ችግር፣ የቅርብ የማየት ችግር፣ አስቲግማቲዝም እንለው አለ ያ ቁጥር አላቸው። ቁጥሩ ውስን ነው። አሁን ለምሳሌ እስካሁን ባለው ሁኔታ እስከ ሰባት ማይነስ ኔጌቲቭ ድረስ ነው የሚሰራው። ስለዚህ እዛ ውስጥ ነው ወይ፣ እንደገና ደግሞ መስታወቱ ይሄ ኮርኒያል ቶፖግራፊ የምንለውታችን ይመረመራል ኮርኒያል ቶፖግራፊ የምንለው እሱ ይመረመራል። ብቁ ናቸው ወይ አይደሉም ወይ ብለን ከማ ከሌዘር ሰርጀሪ በፊት ቅድመ ምርመራ የምንላቸውን ያሚጠቅመን ለምንድን ነው ይሄ ዓይን ለዚህ ሰርጀሪ ብቁ ነው አይደለም እሚለውን ለመወሰን በጣም ወሳኝ ነው። እነሱ ሳይመረመሩ ወደዚህኛው ሰርጀሪ መምጣት አይቻል። ተጓዳኝ በሽታዎች ሬቲና ላይ፣ የስኳር በሽተኛ፣ ደም ግፊት ሬቲናቸው ላይ ችግር ያላቸው ቁጥራቸው በጣም ከፍ ያለ እነኝነኝ ለመሰራት ያስቸግራል። እንደገና ደግሞ ኮርኒያ የምንላት አለች፣ ይች መስታወቷ የእሷም ውፍረቷ ወሳኝ። ለዛ ነው እነኛ ምርመራዎች የሚያስፈልጉ ከሰርጀሪ በፊት። በአካባቢም ሆነ በትምህርት ቤት ስሆን ከርቀት ማየት አልችልም የነበረው፣ ከሰርጀሪ በኋላ ግን የበለጠ ማየት ጀምሬያለሁ። በኢትዮጵያ መጀመሪያ ጊዜ መሆኑ ሰርጀሪ ሲሆን በጣም ነው ደስ ያለኝ እንደምትሰራ ፍርሃትም አለ፣ ግን ከሆስፒታሉ ሰዎች ከነርሶች፣ ከዶክተሮች ጋር አንድ ላይ በመሆን በጣም በተሳካ ሁኔታ ጨርሰን በደንብ ማየት ጀምራለሁ ማለት ነው። ሀምሳ ሀምሳ ነበርኩኝ ቼክ ሳያደረግ ማለት ነው ይሆናል አይሆንም በሚለው እና በጣም ውስጤን ያሳመንኩት ወይ ይሆናል ወይ አይሆንም ስለሆነ ልክ የመጨረሻው ቼክ ተደርጎ ይሆናል ስባል በጣም ነበር ደስ ያለኝ አንድም መጥቼም ቼክ ሳደርግ እና እንደዚህ አይነት ነገር ስራ ይሰራል ሲባል ምንም አላገራገርኩ ወዲያው ነው እሺ ብዬ ፕሮሰሱን የጀመርኩት ማለት ነው። ከዛ ፋይናል ቼክ የሚያደርገውም ዶክተር መጥቶ ቼክ አድርጎኝ ይሰራል፣ ምንም ችግር የለውም ሲባል በቃ ደስተኛ ሆኜ ወደ ፕሮሲጀሩ ገባሁ ማለት ነው። ከዛም በኋላ ተሰራ። ፕሮግረሱም ጥሩ ነው፣ አሁንም ያለሁበት ሁኔታ ጥሩ ነው። ኦልሞስት ከተሰራን አንድ ወር ሆኖኛል። መጀመሪያ ሰው አዲስ እንደመሆኑ በሀገራችን ታካሚዎቻችንም ሆን እኛም ሆን በጣም እንዴት ነው ብለን ሀሳብ ነበረብን። ግን በኋላ ታካሚዎቻችን ሲሰራላቸው ግን በቃ ደስታ ልነግርሽ አልችልም። በጣም ከዚህ አልጋ ሳይነሱ እዚህ ቁጭ እንዳሉ ነው የሚለኩ የሚወሰድላቸው እይታቸውና፣ ከመጠን በላይ ነው ደስታ። ኮንፊደንስ ይሰማቸው፣ በራስ መተማመን ይሰማቸዋል። በጣም ነው ደስ የሚላቸው ታካሚው ለሪፍራክቲቭ ሌዘር አይ ሰርጀሪ ብቁ የሚያደርገውን የተለያዩ ምርመራዎች ከተደረጉለት በኋላ ብቁ መሆኑ ሲረጋገጥ እዚህ ይመጣና በዚህ ማሽን በ15 ደቂቃ ውስጥ ህክምናውን የሚያገኝ ነው የሚሆነው። አሁን ላይ ይህ ማሽን ሀገር ውስጥ ገብቶ የህክምና አገልግሎቱን መስጠቱ የውጭ ምንዛሬን ከማስቀረት አንጻር እንዲሁም ደግሞ ሀገራችን ዘመናዊ የሆኑ የህክምና አገልግሎቶች እንዲኖሯት ከማድረግ አንጻር ትልቅ አስተዋጽኦ እያበረከተም ይገኛል። እንደ ሀገርም ትልቅ ቤኔፊት ነው ያገኘነው ብዬ ነው የምመስበው። ምክንያቱም አሁን ወደ ውጭ ስትሄጂ የምትሰሪበት ህክምና ብቻ ሳይሆን የትራንስፖርቱ፣ እዛ ያለው የአኮሚዴሽኑ፣ የምን ብዙ ነገር አለ ወጪ። ስለዚህ ያን ሁላ ሳታውጪ እዚሁ ባሉ በእኛ ሀገር ባለሙያዎችና በሀገር ውስጥ በመሰራቱ እንደ ሀገርም ትልቅ ነገር ነው። እንደ ራሳችንም ደግሞ አሁን ብር ብቻ ሳይሆን የምታወጩ የጊዜም ጉዳይ አለ፣ በጣም ትልቅ ጥቅም አለው። ምክንያቱም አንድ ሰው ውጭ ሀገር ሄዶ ህክምና ሲያገኝ አንደኛ ትራንስፖርት ወጪ አለበት፣ ሁለተኛ እዛም ሄዶ መኝታ፣ ምግብ፣ አሎኬሽን የምንላቸው ማለት ነው። ሶስተኛ ደግሞ ለህክምናውም የሚያወጣው ወጪ አለ። እዚያ ሀገራችን ግን መጣ ማለት አንደኛ ከቤተሰቦቹ ጋር አገሩ ባገሩ ቋንቋ ተነጋግሮ ያለምንም ተጨማሪ ወጪዎች ተጨማሪ ከሀገር ሳይወጣ ያ ተጨማሪ የውጭ ምንዛሬ ምክንያቱም ውጭ ሄዶ ሲታከም በውጭ ምንዛሬ ነው። ከሀገራችንም ይሄ ሳይወጣ ሀገራችን ውስጥ መሰጠቱ በጣም ለህብረተሰቡ ትልቅ ጥቅም አለው።